ብሔር አ ብሔር አዛዚ አንብአ መከራ መሪረ እስከ ታውሕዚ እናታችን ኢትዮጵያ ቷ አድርጋ ወዲያ ወዲህ በማለት በትታ ተስፋ አዛዚ የሚያዝናና የሚያረጋጋ ተስፋ ወዲያ ወዲህ እያለች ታለቅሳለች።

ጠቦት፣ የበጥጠቦት ሰብዋልና በልቷልና፣ አቅፏልና እጆቿን በላይ ከፍላ ወዲያ ወዲህ እያለች ጠቦቴ